አሰላሙ አሌይኩም ወራመቱላ በረካቱ። ሰላም ሰላም ውዶቼ፣ ዛሬ ደግሞ በቺዝ ፒዛ መጥቻለው። እንግዲህ የኔ ልጆች አትክልት፣ ስጋ ምናምን በፒዛ ስለማይወዱ ቺዝ ፒዛ ነው ያመጣሁት። እንግዲህ አሰራሩን እኔ በምሰራው እንዲያሳያቸዋለው። አንድ ካፕ ውሃ፣ አንድ ማንኪያ ስኳር፣ አንድ ማንኪያ ከግማሽ እርሾ አድርገን እናቀላቀልና ቀጥለን ምናደርገው አንድ አራተኛ ካፕ ዘይት እናረጋለን። በጣም ቀላል አሰራር ነው። ሶስት ካፕ ዱቄት እናረጋለን ወዶቼ። ከዛ ከዱቄቱ በላይ የምናረገው አንድ ትንሽዬ ማንኪያ ጨው ነው የምናደርገው፣ ሌላ ምንም አናደርግም። ዋናው እዚህ ጋር እርሾ ስላለ በደንብ እንትን ይልናል። እንግዲህ በእጃችሁ ማብኳት ትችላላችሁ፣ እኔ ግን በማሽን ያቦካሁት በደንብ ማብኳት ያው ታውቃላችሁ፣ እንደ ዳቦ ምናምን ነገር በደንብ ማብኳት፣ ሲበስል ውስጡ ወፍራም ሊጥ አይሆንብንም። እንደዚህ ሰርቼ አብኩቼ እንግዲህ ለአርባ ደቂቃ አስቀምጬ ከዛ በኋላ ነው እንደገና የምሰራው። እንግዲህ እዚህ ጋር ወዳጆቼ ሁለትም የሚሆን ነው የሰራሁት አቀላቅዬ ነው ግን ለእናንተ አንዱ ይበቃቸዋል። እዚህ ጋር አንዱ ግማሹን የሰራሁት ግማሹ ማለት ሶስቱ ካፕ ነው። እንግዲህ ልጆቼ በጣም ነው የወደዱት ማሚ እስከዛሬ ለምን ከውጭ ትገዥልናለሽ ነው ያሉኝ እና ካሁን በኋላ ምሰራላቸው ይመስለኛል። ቀስ እያልኩ ደግሞ በቬጂ በምን እንዲለምዱ ለማድረግ ሞክራለሁ። እንግዲህ ውዶቼ በጣም ቀላል አሰራር ነው። በቤታችን በቀላሉ እንግዲህ ነው የምጠቀመው የኦርጋኒክ የካስኮ ቲማቲም ነው። እናንተ ደግሞ ቤታችሁ ውስጥ ራሱ ቲማቲም መስራት ትችላላችሁ። ግን እዚ ሀገር ያው ቲማቲሙም ኦርጋኒክ ስላልሆነ ይሄ ግን ኦርጋኒኩ ነው ያረኩት። ከዛ በኋላ እንግዲህ የኔ ልጆች ቺዝ ፒዛ ብቻ ነው የሚበሉት። ቬጂ ማይበሉም፣ አትክልት ምናምን ስለማይበሉ እንደዚህ ቺዝ ፒዛ ሰርቼላቸዋለሁ። ከወደዳችሁት እናንተም ለልጆቻችሁ ሞክሩላቸው። በጣም ክረስቱ በጣም ወፈር ያለ ቆንጆ ክረስቶ ነው የወጣው። በጣም ወደውታል። እናንተም ሞክሩት። እናንተ ሰብስክራይብ እና ሼር ማረጋችሁ እንዳትረሱ። ለምታረጉልኝ ኮመንት እና ሁሉ ነገር አመሰግናለሁ ውዶቼ ሰብስክራይብ አርጉኝ። ባይ